አቤት እንክብካቤና ፍቅር አሰጣጥ ሰሞኑን ብሩክ ያልተቻለም። የዛሬውማ ለየት ያለና ማንም ያልጠበቀው ነው። እንግዲህ ለመወዳት ለማፈቅራት ሴት ለሀይምዬ የምትወደው ነገር ይገባታል ብሎ ሰርፕራይዝ አድርጓታል። እንደዚሁም ሌላም ሰርፕራይዝ አለ። ቤተሰብ የዛሬ ቪዲቸውን ላይክ በማድረግ ጀምሮ ሁላችሁ ማለት ነው። ምክንያቱም ጊቫ ወይም ስላላቸው ማለት ነው እና እንግዲህ ዛሬ ዞሮ ዞሮ ስል አንድ ነገር ተመለከትኩኝ። ሀይሚና ብሩኬ ቅፍ አርገው ምናምን አንድ ህቴ ጋ ፖስት አርገው ና አየሁት። ከዛ አሁን ደግሞ ብሩኬ ይዞ የመጣውን ሰርፕራይዝ ሳይ የሆነ ተስፋ፣ የሆነ ደስታ፣ የሆነ በሁለቱ ቤት ሰሞኑን በተለይ የሆነ ለየት ያለ ነገር እየታየ ነው። ቤተሰብ ለእኔ ብቻ ነው ወይንስ ለእናንተ ብቻ ነው? በተለይ ደግሞ ብሩኬ ጋር ማለት ነው። ለሃይምዬ ያለው እንክብካቤ ያለው ፍቅር፣ የምትወዳቸውን ነገሮች በዚህ ሁለት ቀን ውስጥ የሆነ የተለየ ነገር እያየሁን፣ ድሮም አለ ግን ደግሞ የዚህ የሁለቱ ቀናቶች ለእኔ ልክ ባል ለሚስቱ የሚያደርጋቸው ድርጊቶች ነው፣ ብሩኬ ለሃይምዬ እያደረገ ያለው። በእርግጥ እኮ ለሃይም ይህ ይገባታል፣ እንዲያውም ሲያንስ። ሰዓት ነው ገባቸው አለ። ዛሬ ያደረገላት ነገሮች እነዚህ ሁለት የሚያማምሩ ነገሮች፣ ቀጣይ ደግሞ ሌላ አዳዲስ ነገር ይፍጠሩ። በእግራቸው በረከት ይግባ። ሌላ ምን ይባላል? ቤተሰብ የበሬ ነው። ሳያቸው እንዴት ደስ እንዳለኝ። እነዚህም ነጫጮች ብሩኬና ሀይሚም ደግሞ የለበሱት ነጫጭ ልብሶች። ብሩኬ ማለት ነው ዛሬ ለልጅ ያለው ፍላጎት፣ ለልጅ ያለው ጉጉት። ብዙዎቻቸው እንግዲህ ሳይጋቡ እንዴት ነው ልጅ ውለዱ ምናምን የምትሉት እያላችሁ ነበር አይቻለሁ። ዞሮ ዞሮ ስል ሁሉም ነገር ሶሻል ሚዲያ ላይ አይወጣም። በነገራችን ላይ ማለት ነው እዚህ ጋር ብሩኬና ሀይሚ ለእኛ ፖስት ያደረጉልን ብቻ ነው የምናየው። በዚሰዓት ብሩኬና ሀይሚ ቃል ሲገባቡ ቀለበትም አድርገው ይሆናል። የግድ ሶሻል ሚዲያ ላይ የማይወጡ ብዙ ነገሮች አሉ። ሁሉም ነገር ይውጣ ይፋ ይሁን የሚባል ነገር አይደለም። ዛሬም ደግሞ ብሩኬ እያለ ነበረ፣ ጥንቸል ነው ለሀይሚ ይዞላት የመጣው እና የውጭ ጥንቸሎች ነው። የቤት ቤት ውስጥ እንስሳት ታውቃላችሁ። እኔማ ውሻ ምርጥ ነው። በነገራችን ላይ ውሻ ከወደዳችሁ ይወዳችኋል። በቃ የጥንቸሎችን እንኳን እኔ ብዙም ለመናገር እና ሀይሚዬ በጣም ትወዳለች። ስለዚህ የምትወደውን ነገር ለመወዳት ሴት የምትወደውን ነገር ማምጣት አለብኝ ብሎ ዛሬ ተነስቶ ቤተሰብ ሁለት ይዞ መጣል ደግሞ ሲያማምሩ አይምዬ ስታያቸው እንዴት ደስ እንዳላት ይምሬ ነው ብላችሁኝ፣ እና ደንግጣ ሁላ በደንብ ስሜቷ መግለጽ አልቻለችም። ብሩኬ በጣም ነው የወደዳቸው እና እነዚህን እንግዲህ ለሀይሚ ያመጣሁላት እስኪ በዛውም እንዴት ነው ቴኬር የምታረጋቸው እነዛ አራቱ ልጆች ሲመጡ ትምህርት ተወስድባቸው ትሰማቸዋለች ወይ ቀድሞን ይወልዳሉ ወይ ቀድመን እንወልዳለን እያለ ነበር ብሩኬ። እንዳፋ ያርግል። በዛውም ያው ብዙ ጊዜ ኃላፊነትን ነው ብሩኬ የሚፈራው ስላችሁ። አንድ ነገር ከሳጀምሩት መጀመሪያ ላይ እስከምትጀምሩት ድረስ ትፈራላችሁ። ገባችሁ? ልክ ያ ነገር ሲመጣ ደስታ ነው ይዞላችሁ የሚመጣ ወይንም ደግሞ እንደዚህ ነበር፣ እንዲ ያኔ ለምን ፈራው ትላላችሁ? ና ብሩኪ አሁን ላይ አንደኛ የሃይሚን ሀሳብ ፍላጎት አላማ ለማሳካት ሁለተኛ ልጅ ሲመጣ ሌላ ኃላፊነት ስለሆነ ሜቢ ልጁ እንዴት ነው ማድረግ ያለበት አያቅም ታውቃላችሁ። የሁለቱም ገና ልጅ ወጣት ስለሆኑና ምላች ፈልጌ ነው እነዚህን ያመጣው። አንደኛ ሃይሚን ለማስደሰት፣ ሁለተኛ ጊፍት ነው ለ250 ዋ። ሶስተኛ ነገር ደግሞ በዛውም እነዚህን ሲንከባከቡ ልጅ እንዴት ነው መንከባከብ እንስሳት ታውቃላችሁ፣ ያው እንደ ልጅ ነው፣ ሌላ ምንም አይደለም። እንዴት ነው መንከባከብ አለብን የሚለው ነገርም ቼክ ለማድረግ ነው ዛሬ ብሩክ። እየደጋግሞ ለሃይሚ ስላት ነበርና እስኪ በእነዚህ ያ ያለው ልጅ እንዴት ነው የምትንከባከቢው ወተቻለሽ አተቺ ይምያለ ደግሞ በዛ ላይ እያመጣቸው ቤተሰብ ወንድና ሴት ቀድማችሁ እንዳይወልዱ ብሩኪ ማለት ነው። እንግዲህ ሰው ሶሻል ሚዲያ ላይ ማየት የሚፈልገው ሰርጋችሁን ነው። እኔ እንደማቀው ማለት እኔ እንደሚሰማኝ ከሆነ ሀይሚናበር ኦኬ፣ እርግጠኛ ሆኝ የምነግራችሁ ቃል ሲገባቡ ያደረጉት ነገር አለ። ገባችሁ አደለ? ሁሉም ነገር ሶሻል ሚዲያ ላይ የሚወጣ አይደለም። አንዳንድ ጊዜ የግል ህይወት አለ፣ ፕራይቬት የሆኑ ነገሮች አሉ። ሶሻል ሚዲያ ላይ መውጣት ያሉባቸው ብቻ ይወጣሉ፣ ውስጥ ቤት ውስጥ መቅረት ያለባቸው ደግሞ የግል ህይወታቸው ላይ ይቀራሉ። ሁሉም ነገር አይወጣም እና ብዙቻችሁ አትጨነቁ ለማለት ያክል ምንድን ነው ቡታጅራ ምናምን እያላችሁ ስለሆነ አትጨነቁ። እነሱ ባህላቸውን ጠንቅቀው የሚያውቁ ሰዎች ናቸው። ገባችኋል። ለምሳሌ አምርሽ ጋር ወደ ውጭ ያልወጡ ፕሮግራም አለ ብታጅራ ላይ በቃ ተነግሮኛል ፕሮግራም አለ ግን ቪዲዮ አልተለቀቀም። ገባችኋለን። እንደዛ አይነት ነገር አለ እና የራሳቸውን ዋና ዋና ነገሮች አይለቁም። መልቀቅ ያልፈለጉትን ነገር ግን መልቀቅ የፈለጉትን ነገር ይለቃሉ። ይሄን ማለት የፈለጉ በሀይሚና ብሩኬ መካከል እንዴት ሳይጋቡ ለምትሉ ሰዎች ማለት ነው እና ልጅ ታቅፋ ደሞ አየው ቤተሰብ ሃይሚዬ ወይኔ ጉዴ ወይኔ ጉዴ እንዴት ደስ እንዳለኝ እንዴት እንደሚያምር ፈጣሪ እውነት አርገው እስከምን ድረስ የደረስኩበት ማለት ነው። ታምሌላ ታም ሌላ ያስገባዋለሁ ፎቶንና ዛሬ ደግሞ እነዚህ ሁለት ሲመጡ ማች ታውቃላችሁ ቤተሰብ የሀይሚና የብሩኬ ልብስ እንደገና ደግሞ እነሱም ነጭ ናቸው። ጥንቸሎቹ በጣም የሚያማምሩት ማሽ ናቸው። ያው ሃይሚዬ ሁለት ኃላፊነት ሶስት ኃላፊነት እስከ ብሩኬ እኔ አንተን አልንከባከብም እያለች ነበረ። እና እንዴት ነው የምትንከባከቢያቸው? ቀጣይ ልጅ እንድንወልድ ስላት ያው እኔ አንተን አልንከባከብህም ስት እኔ ልጅ ነኝ። ብሩኬ በነገራችን ላይ ብሩኬ አቦይ መቼ በቃ የሰው ደስታ የሚያስደስተ፣ በተለይ ደግሞ ለሀይሚዬ አሁን በዚህ ሰሞን ያለህን ነገር ሳይ በጣም ደስ አለኝ። አበባ ቸኮሌት ይጨመርበት፣ ሌላም ደግሞ ያው ሌላም አዲስ ነገር ጊፍት አረግላት አለ። ኦር ደግሞ ሰርፕራይዝ አላት ብሏል ሀይሚ ማለት ነውኛና የዛሬው ቪዲዮአቸው ላይ ደግሞ ድጋሚ ሌላ ጥንችል ሌላ ሶስተኛ ጥንችል። እንደኔ ግን ውሻ አሪፍ ነው ብዬ አስባለሁ። በቃ ከወደዳችሁ ወደዳችሁ ነው። ውሻ በነገራችን ላይ ግን እንደ ሳውቀው ምርጫ እኔ ስጀምር ያው አልጠላም አልወድምም ኖርማል ነው። የገባችሁ አይደለ ግን ጊዜ ይፈልጋል። በቃ እንስሳት ያው ሕፃን ነው እንደነገርኳችሁ ነው ጊዜ ይፈልጋሉ። ምግብ፣ ውሃ፣ ከዛ መጸዳዳት ብዙ ነገሮች አሉ። ሀይሚዬ የኔናት በጣም ደስብሎሽ ያለ እንኳ እንደሳለሽ እውነት እኔ ለአንቺ ደስታ እኔ እንዴት እንደደርስ እንዳለኝ ብሩጌ ደግሞ ይልመድብህ። በቃ ጅንትል ማንትላላችሁ ቤተሰቦች ለሚስት ያለው ፍቅር፣ እንክብካቤ ደስታዋን የሚፈልግ ጀግና። ብዙ ጊዜ ሀይሚናት እንጂ ብሩጌ የዚህን ያክል ነው ለሚሉ ሰዎችን በዛው መልስ ነው ቤተሰብ ምክንያቱም እንደዚህ ያልቻው እንዴ እንደምትወዳት ብሩኬ ብዙ ጊዜ ያፍራል። ሊሆን አላቅም። ከአንደበቱ ከውስጡ አይደለም የሚያወጣው፣ በተግባር ነው የሚያሳየው። ግን አንዳንድ ጊዜ ሰዎች ያንደበትን እንጂ የልብን ውስጥ አይመለከቱም። የሚያጠገቡ ሰዎች ካልሆኑ በስተቀርና እንደዚህ አሳይል ተናገር። አሁን ዛሬ የተናገርካቸው ቃላቶች ማለት ነው። እኔ ደስ ብሎኛል፣ በቃ እንደዚህ ውጥት አርገ ከውስጥ ስትናገር፣ ሰዎችም ያው ሲሰሙ ሲያዩና ሲሰሙ ያው እንትን የሚሉትኝ ደስ ብሎኛል ከምታስቡት በላይ። እንደኔ ደስ ያላችሁ ደግሞ ላይክ እና ሼር፣ ሰብስክራይብ እያረጋችሁ ኮሜንት ላይ ኮሜንት አስቀምጡልኝ። ወዳችኋለሁ።